አባት እናቶቼ ዛሬ የምንማማረው የሚሆነው አዲማ አጠቢያ የሚል ይሆናል። አዲማ አጠቢያ ሊኒሳ ሴቶችን የሚገጥማቸው ተፈጥሯዊ ስለሆነው ደም እናወራለን። ጠብዐን ተፈጥሯዊ ደም በምንልበት ጊዜ ማንኛውም ሴት አካለ መጠን ከደረሰች ጊዜ ጀምሮ የሚወጣ የሚፈሳት ደም አለ። ይህም በተመለከተ እናወራለን እንሻላ። እሱም ሀይጥ ኒፋስና እስቲሀዛ ተብሎ ለሶስት ይከፈላል። እነዚህንም አንድ ባንድ እናያለን እንሻላ። ወደዛ ከመግባት በፊት አላህ ሱብሓነሁ ወተዓላ ለሴት ልጅ ትልቅ ቦታና ደረጃ ነው የሰጣ። እናት ናት፣ እህት ናት፣ ባለቤት ናት፣ አሳዳጊ አስተማሪ ናት፣ የቤተሰብ የደስታ ምንጭም ጭምር ናት ሴት። ስለዚህ አላህ ሱብሓነሁ ወተዓላ የሴት ሐቅና መብት እንዲከበር ግዴታዎች እንዳሉባት ሁሉ መብቶችም እንዳላት የተናገረውና ያስቀመጠው ለዚህ ነው። ቃለ ላሁ ዐዘወጀል ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ። በእነሱ ላይ ግዴታ የሆኑ ነገሮች እንዳሉ ሁሉ መብቶችም አሏቸው በአግባቡና ሚዛንን በጠበቀ መሰረት ይላል። ሴቷን የሚመለከቱ ሸሪዓዊ ድንጋጌዎች አሉ። ሴቷን ብቻ ከወንዱ ለየት ባለመልኩ እንግዲህ የሸሪዓ ድንጋጌ ስናየው ሰዎችን ከመመልከቱ አንፃር ከፆታ አንፃር ስንከፍለው ወንዶችንም ሴቶችንም በጋራ የሚመለከት ሴቶችን ብቻ የሚመለከት ወንዶችን ብቻ የሚመለከቱ ድንጋጌዎች አሉ እንደየ ተፈጥሯቸው እንደ ፆታዊ ማንነታቸው ማለት ነው። ስለዚህ እነዚህ እንዳሉ መሆናቸው መኖራቸው እንደመታወቁ መጠን ሴቷን የሚመለከቱ ህግጋትና ደንቦች አሉ። ለምሳሌ ጠሃራ ላይ የጠሃራ አፈጻጸም የዒባዳ አፈጻጸም፣ ይህ ርዕስ በሴቶች ህይወት ጉዳይ ላይ በጣም ወሳኝ ነው እና እያንዳንዷ ሙስሊማ ሴት በተቻለ መጠን የወር አበባ የሀይጥ የኒፋስ የወሊድ ደምና ድንጋጌዎች ከጠሃራ ጋር ተያይዞ ከኢባዳ ከጾም ከሰላት ከሐጅ ተግባር ከጋብቻና ከፍች ተግባር ጋር የተያዙ ብዙ ድንጋጌዎች አሉ። እነዚህን በተቻለ መጠን መረዳትና መገንዘብ ይኖርባታል። ዒባዳውንም በአግባቡ ተግባራዊ አርጋ መፈጸም ትችልም ዘንድ እነዚህን ነገሮች ማድረግ ማወቅ፣ መረዳት፣ መገንዘብ ይጠበቅባታል፣ ሙስሊሟ ሴት ማለት ነው።

የሚያውቁ ካልሆኑ በስተቀር መመለስ የማይችሉት ልዩ ክስተቶች ብዙ ጊዜ ይገጥመኛል ይላሉ እብኑ ልጀይም ረሒመሁላህ። ምን ይላሉ? የሐይድን አርእስት ማወቅ በጣም አሳሳቢና አንገብጋቢ ነው አሉ። ከእሱ ጋር ተያይዞ የሚመጡ በርካታ ድንጋጌዎች አሉ። ምንም እንኳ ይሄ እኔ ማስታወስ ፈልገ፣ ምንም እንኳ አንዳንድ ሰዎች ዑለማዎችን ሲያጣጥሉ የተለያዩ ግንዛቤ ውስጥ ወይም የተለያዩ አመለካከት ውስጥ ለምን አልገባም ብለው በመተቸት እነሱ ስለ ሀይልና ኒፋስ እንጂ አያውቁም ይላሉ። ያ እሱና ሲቸግረን ሄደን ምን ጠይቀው እነዚህን ዑለማዎችን ነው። ስለ ሀይልና ኒፋስ አሕካም እኮ ተራ አሕካም አይደለም። ከዒባዳ ጋር የተያያዘ አላህን ስብሓን ወተዓላ ከመገዛት ጋር የተያያዘ ቁርአን ላይ የተገለጸ ሓዲት ላይ የተገለጸ ወሳኝ የመስአላ ነው። ይህን ስንል እንደዚህ ብለን እነዚህ እነሱ ሐይድና ነፋስ አያቁም ሲባል ምን ማለት ነው? ቁርአንና ሐዲስን እያጣጣል ነው። ይሄ ከባድ ነው። ስለዚህ ጥንቃቄ መደረግ ያለበት ነው። አንድ ሰው በዲን ጉዳይ ላይ አንደበትን መቆጠብ ነው ያለበት። አልሙሂም ብዙ ድንጋጌዎች አሉት አብሮ ተያያዥነት ያላቸው ይላሉ፣ ጠሃራ፣ ሰላት፣ ቁርአን መቅራት፣ ጾም፣ እዕትካፍ፣ ሓጅ፣ ለአካለ መጠን መድረስ መድረሻ መለኪያ ነው፣ ግንኙነት ስጋዊ ተራክቦ ግንኙነት ለመፈጸም ከፍች ጋ ከዒዳ ጋ የመህፀን ንጽህነትና የመሳሰሉትን ማረጋገጫ ከሆኑ ወሳኝ ነጥቦች ይመደባል። ስለዚህ በጣም አስፈላጊ ከሚባሉ የዲን እውቀቶች ውስጥ ይመደባል ይላል። ሌላው ነጥብ ከዚህ ጋር አያይዘን የምናነሳው ምንድነው? እሱ የሐይድ ርዕስ ትንሽ ከበድ የሚልበት ምክንያት ምንድን ነው ከተባለ የተወሰኑ አንድ ሶስት ምክንያቶችን ወሳኝ ወይም አብይ ሶስት አራት አምስት ምክንያቶችን መጥቀስ ይቻላል። የመጀመሪያው ከውኑል ሐይድ ሚማ የክተሱ ቢሂ ኒሳ የሐይድ ርእስ ሴቷን ብቻ የሚመለከት በመሆኑ ነው። ሴቷ ላይ የሚገጥም ሴቷን የሚያጋጥማት ነገር ብቻ በመሆኑ ነው። ስለዚህ ፈቂህ የሆነ ሰው ወይም አሊሙ እነዚህን ዝርዝር ነገሮች በእውቀት ካልሆነ በስተቀረ በተጨባጭ መኖር አይችላቸውምና በተጨባጭ ሊኖሩ የሚችሉት ሴቶች ናቸው። ይሄ ነገሩን ከበድ ከባድ እንዲሆን አድርጎታል። ሁለተኛው አንዳንድ ፉቀሃዎች ማስረጃ የሌላቸው አንዳንድ ሀሳቦችን እንደ መሰረት፣ መለኪያ፣ መመዘኛ አድርገው መጠቀማቸው ነገሩን የበለጠ ውስብስብና ፈታኝ እንዲሆን አድርገዋል። ኢማም አሸውካን ረሒመሁላህ ምን ይላሉ? وقد أطال المصنفون في الفقه الكلام في المستحاضة

ወይም መረዳት በማይችሉ ደረጃ ላይ እንኳን ደርሶ ውስብስብ ውስጥ የሚገቡበት ሁኔታ አለ። ከማበኑ ከቤኒሳ መውሱፋት ብልዕይ ፊልበያን ወነቅስ ፊልአድያን በእምነት ጎድለት በግንዛቤ እጥረት አለባቸው የሚባሉ ሴቶች ስ እንዴት በሳል የሚባሉ ተማሪዎች የሚደናገሩበት ነው የሚሆነው። ወባለቁ ፊ ተእሲር ነገሩን እጅግ ውስብስብ በማድረግ ላይ ወሰን አለፋሉ። በመስአለትን ሙተሐይራ ፈተሐየሩ አደናጋሪ ጥያቄ አምጥተው ተደናገሩ፣ ራሳቸው አሐዲሰ ሰሒሓት ቢዐደሚ ውጁድ ሰሒህ የሆኑ ሐዲቶች እነዚህ አደናጋሪ ናቸው የሚባሉ ነገሮች እንደሌሉ ከማስረዳት ባሻገር እያስረዳ እያለ እነሱ ግን ግራ ሲያጋቡ እናያለን። ይህ ተገቢ አይደለም ይላሉ። ስለ ሐይድ ወይም ስለ ኒፋስ ወይም ስለ እስትሓዛ የሚያወሩ ሓዲቶችን ካየናቸው ውስን ናቸው። ይሄ ደግሞ መስኣላው ቀላልና ውስብስብ እንዳልሆነም የሚያስረዳ ነው። ሶስተኛው ነጥብ የሐይድና የኒፋስ ወይም ተያዥነት ያላቸው ነጥቦች ከባድ እንዲሆን የሚያደርገው ሴቶች የወር አበባን፣ እርግዝናን የሚከላከል መከላከያ መድኃኒት መጠቀማቸው ነው። በታብሌት መልኩ በክኒን መልኩ ሊሆን ይችላል። በመርፌ መልኩ ሊሆን ይችላል። የሚሰጡት እነዚህን መጠቀማቸው ሐይ በወር አበባቸው ጊዜ ላይ ከፍተኛ ተጽዕኖ ያሳድራል። ወደ ዑለማዎች መመለሱም እንኳን አስቸጋሪ ይሆናል። በስቶ ይመጣል፣ ያንሳል፣ ይቆራረጣል፣ ይዛባል። ቀኑ ባህሪው የተለየ ይሆናል። ያ ሁሉ ችግር ውስጥ ያስገባል። የዕልም ሰዎች የዲን ሰዎች ግራ እስኪጋባቸው ድረስ ትላልቅ ዕለማዎች ዘንድ ነገሩ ተመልሶ መፍትሄ እስካልተገኘለት ድረስ በጣም አደናጋሪ ሆኖ ተቀምጦ ይገኛል። ይሄ ሙሲባ። ሌላው ሐይድ ላይ የመጡ ነገሮችን ተግባራዊ ሱናዎችን ተግባራዊ ማድረግ አለመቻል። ወይም ሐዲቶችን እንደ ዳኛ አድርጎ እዛ ላይ አሕካሙን ማገናኘት ማመሳከር አለመቻል ይሄ ራሱን የቻለ ችግር ሆነ። ሌላው ሐኪሞች በዚህ ዙሪያ የጻፉት ሕክምና ዘርፍ ባለሙያዎች የጻፉት ዝርዝር ነገር የጠለቀ ነገር ባለመኖሩ የተፈጠረ ችግር ነው። እነዚህ ክስተቶችን እንደ ሐኪም ምን ይሉታል ዶክተሮቹ፣ ተጨባጩ ምን ይመስላል የሚለውን ነገር ማወቅ የበለጠ ሕክሙን ለመግለጽና የሆነ ድምዳሜ ላይ ለመድረስ የበለጠ ይመቻልና ይሄ ነገር ግን በዝርዝር አለመኖሩ ጉዳዩ ሴቶች ጋር ብቻ መቅረቱ የፈጠረው ከፍተኛ ክፍተት አለ። ለዚህ ነው መሳለው ነጥቡን ውስብስብ እንዲሆን ያደረገው። ይህ ከሆነ እንግዲህ ለመንደርደርነት ይህን ነገር ካለ ካልን ቀጥታ ወደ ሐይድ ዝርዝር ጉዳይ እንግባ። ሴቷን የሚገጥመው የደም አይነት ተፈጥሯዊ ደም የሚባሉት ሶስት ናቸው በመሰረቱ ወይም መሰረታዊ ሶስት ናቸው። ሀይጥ፣ እስቲሓዘና ኒፋስ የምንለው ነው። እነዚህ ሶስቶቹ እያንዳንዳቸው መለያና ማብራሪያ ያላቸው ግን አሁን ባጭሩ ስናይ ደመን ሀይጥ የሚባለው ዕለማዎች ሲገልፁት ምን ይላሉ? ወ ደምን ኻትር አይ ቀሊፍ ተዕልሁ ሑምራ፣ ወፍራም ሆኖ ወደ ቀይነት የሚያደላ የደም ዓይነት ነው። ሽታም አለው ይላሉ እንደ ሁኔታ ሁለተኛው ደም ኒፋስ ነው የሚባለው። የውላዳ የወሊድ ደም ነው። ከመውለድ ጋር ተያይዞ የሚመጣ የደም አይነት ነው። ሶስተኛው የደም አይነት ደሙ እስቲሃዋ ነው የሚባለው። የወር አበባም አይደለም የወሊድ ደምም አይደለም። ከሁለቱ የወጣ የደም አይነት ነው። ይህም ሴቷ በተፈጥሮ በተለምዶ የሚገጥማት የደም አይነት አይደለም፣ ተፈጥሯዊም አይደለም። ነገር ግን በደም ስር መጎዳትና በተለያዩ ችግሮች የሚመጣ የደም አይነት ነው። ቀይ ነው ቀጠን የሚል ቀጭን ሆኖ ቀይ አይነት ከለር ያለው ነው። እንግዲህ እነዚህ እያንዳንዱ ሙስሊም በተቻለ መጠን ያለውን ድንጋጌና ከማወቅ ይጠበቅባታል። የዕለማዎችስ ንግግር ብዙ አይነት አስተያየቶችና ሀሳቦች ይሰነዘራሉ። የትኛው ነው ሚዛን የሚለፋው? ከቁርአንና ከቁርአንና ከሐዲት ማስረጃ አንፃርስ የትኛው ነው ትክክለኛው የሚለውን መመልከቱ አስፈላጊ ነው። ከቁርአንና ከሐዲስ ማስረጃ እንፃር ያለበት ምክንያት ለምንድን ነው ከተባለ የዲናችን ድንጋጌና መመሪያ መሰረቱ የሚገነባው በቁርአንና በሐዲስ ላይ ስለሆነ በቁርአንና በሐዲስ ላይ የተመሰረተ በመሆኑ የተነሳ ነው። ቁርአንና ሐዲስን መሰረት አድርጎ መጓዙ ሌላው ጥቅም ምንድነው? ልብ እረፍት፣ የመንፈስ እረፍት የሚገኝበት ልብ ደስታ የሚያገኝበት ነፍስ የምትረጋጋበት በመሆኑ የተነሳ ነው። ሌላው ኃላፊነትንም በቀላሉ መወጣት ይቻላል። ከቁርአንና ከሐዲስ ውጭ ያሉ ንግግሮች ግን ማስረጃ ይፈለግባቸዋል እንጂ ራሳቸው ማስረጃ መሆን አይችሉም። የማንም ሰው ንግግር ከቁርአንና ከሐዲስ ውጭ ያሉ ማንኛውም ንግግሮች ማስረጃ አላቸው ተብሎ ይጠየቃል እንጂ ድጋፍ የሚፈልጉ ይሆናሉ እንጂ ራሳቸው ማስረጃ ሆኖ መቆም አይችሉም ነው

ከቁርአንና ከሐዲት መልእክት ጋር የሚጋጭ ንግግር ካልሆነው ሁለተኛው ሌላ ሰሐቢ ሌላ ሐሳብ በመምጣት ካልተቃወመ የዚህን ጊዜ ማስረጃ መሆን ይችላል። ቁርአንና ሐዲትን የሚጋጭ ሆኖ ካገኘን፣ ከተጋጨስ እሱ የሚቃወም ሌላ የሐሳብ ግጭት ያለው ወይም ተቃራኒ ሐሳብ ያለው ነገር ከተነሳስ ምንድን ነው የምናደርገው?

የተለያዩ ክፍሎች ውስጥ ገብተን ቃኛለን። የመጀመሪያው ክፍል ሀይጥና ጥበቡ ሚስጥሩ ምንድን ነው? ሀይጥ ለምን አላህ ስብሐነሁ ወተዓላ ሀይጥን ፈጠረ የሚለውን እንመልከት በመጀመሪያ ደረጃ። ከዛ በኋላ እንሻላህ በቀጣይ ክፍሎች የሀይጥ ጊዜው መቼ ነው? መነሻው፣ መድረሻው፣ ምን ያክል ይቆያል? ሶስተኛው ክፍል ሀይጥ ላይ የሚያጋጥሙ ከሀይድ ጋር ተያይዞ የሚያጋጥሙ መሀል ላይ የሚያጋጥሙ መሳንክሎች አሉ። እነዛስ እንዴት ናቸው የሚለውን እናያለን። አራተኛ ከሀይድ ጋር የተያያዙ ሸሪዓዊ ድንጋጌዎች አሉ፣ ከጠሃራ ጋር፣ ከሰላት ጋር፣ ከጾም ጋር፣ ቁርአን ከመቅራት ጋር፣ ከዚክሮና ከመሳሰሉት ጋር፣ ከሐጅና ከመሳሰሉት ጋር የተያያዙ ድንጋጌዎች አሉ። እነዛ እንመለከታለን። በቀጣይም ስለ እስቲሓዛ እናያለን። እስቲሓዛና ድንጋጌው ምንድን ነው? ኒፋስና ድንጋጌ ኒፋስ ምንል የወሊድ ደም ነው። ድንጋጌዎቹ ከዛ ወደ መጨረሻ ክፍል አካባቢ ከመጨረሻ በፊት ሓይድን የሚከላከል ክኒን መጠቀም ሕክሙ እንዴት ነው? ወይም ሓይድን የሚያስመጣ እርግዝናን የሚከላከል ወይም የሚያስወርድ ታብሌቶችን፣ መድኃኒቶችን መጠቀምስ እንዴት ይታያል የሚለውና አንዳንድ ፈትዋዎችን እንመለከታለን። በአላህ ሱብሓነሁ ወተዓላ ፍቃድ፣ አሁን ወደ ሓይድ ማለት ምን ማለት ነው ወደሚለው እንሄድ? የሓይዶ ትርጉምና የያዘው ጥበብ ሚስጥሩ ለምን ተደነገገ የሚለውን እንመልከት። ሓይዶ ማለት በቋንቋ ደረጃ የሚፈስ የሚንቀሳቀስ ወራጅ እንደማለት ነው። ወራጅ ውሃ እንደምንለው ሳይላኑ ሸይ ወይ ዘራያ ነው። የአንድ ነገር መፍሰስ ኖርማሊ መውረድ ምን ይባላል? ሓይዶ ይባላል። በቋንቋ ደረጃ ሓደ ሰይሉ ይባላል፣ ጎርፉ ወረደ ተጓዘ ለማለት ነው። በቀላሉ ዛፍም ሰምረቱ ይባላል ቀይ ፈሳሽ ካወጣ። ስለዚህ በቋንቋ ደረጃ ሀይጥ የሚባለው ቋንቋዊ ትርጉሙ የሚፈስ የሚወርደ ነገር፣ ሸሪአዊ ወይም ደግሞ ሀይጥ ሲባል ከሴቷ ጋር ተያይዞ የሚመጣው ስያሜን በተመለከተ ደሙን ያህዱሱ ሊል ኡንሳ ቢመቅተበት ጠቢዓ ቢዱኒ ሰበብን ፊ አውቃትን ማዕሉማ ይህን ልብ ብል ሐይድ የሚባለው በተፈጥሮ ሴቷን የሚያገኛት ወይም የሚገጥማት የደም አይነት ነው በተፈጥሮ ከሴቷ የሚወጣ የደም አይነት ነው ይህም ካለምንም ሰበብ በታወቀ በውስን ጊዜ ውስጥ ካለምንም ሰበብ ከሴቷ የሚገጥማት የደም አይነት ምን ይባላል ሐይድ ይባላል ካለምንም ሰበብ ስንል ተፈጥሯዊ ደም ነው ማለት ነው ልክ እንደ ፈሳሽ ሽንት እንደ ውሃ ሽንት ይመስል ማለት ነው ልክ እንደዚህ ተፈጥሯዊ ከሴቷ ጋር ግን የተያያዘ ነገር ነው ምክንያቱ በሽታ አይደለም ወይም ቁስለት የቁስል ችግር አይደለም ወይም ማስወረድ ወይም መውለድ አይደለም ከእንደዚህ ምክንያቶች ውጪ የሆነ በተፈጥሮ አካለ መጠን አንድ ሴት ስትደርስ የምታየው የፈሳሽ አይነት የደም አይነት ነው ምን የሚባለው ሀይት የሚባለው ጠይቅ ተፈጥሯዊ ነው ካልን ደግሞ ተፈጥሯዊ ደም ነው ካልን፣ ኢደን ከሴቷ ተፈጥሮ ጋር፣ የአየር ንብረት ጋር፣ የኑሮ የአኗኗሯ ዘዴና ዘይቤ ጋር የተያያዘ ነው ማለት ነው። በመሆኑም የተነሳ ነው በሀይድ ጉዳይ ሴቶች አንድ አይነት ባህሪ የላቸው። የአጀማመር ስሜቱ የሚቆይበት ጊዜ መጠን የሚያቋርጥበት የሚያቆሙበት፣ የአቋቋም ሂደትና የመሳሰሉ ሴቶች አንድ አይነት አደለ፣ በጣም የተለያዩ ናቸው። አንድ ቀን የሚያዩ ይሆናሉ፣ ሁለት ቀን፣ ሶስት ቀን፣ አምስት ቀን፣ ስድስት ቀን፣ ሰባት ቀን፣ አስር ቀን ይለያያሉ። በጣም ሰፊ ልዩነት አለ። ግን የሆነ ስብስብ ውስጥ ማካታት ይቻላል፣ አንድ ቀን የሚያዩ ሁለት ቀን የሚያዩ ተብሎ። በአብዛኛው ግን ኖርማ ከአምስት እስከ ሰባት ቀን ነው የሚሆነው። ሕክማው ምን ይሆን እንደው ሀይት

ህጻለች ሽል በእናቱ ማህፀን ውስጥ እያለ ከማህፀን ውጭ ያለ ሰው መመገብ በማይችለው አይነት መልኩ መመገብ ስለማይችል በጣም የምታዝንለት እናቱ ምንም አይነት ምግብ ማድረስ ስለማትችል በሰውነቷ ውስጥ ፈሳሽ አደረጋላ። ይህ ፈሳሽ በእትብት አማካይነት ወደ ልጅ ደርሶ መመገብ እንዲችል ፈለጋ አላህ ሱብሓነሁ ወተዓላ። ስለዚህ ይህ የላቀው ጌታ ፈተባረከላሁ አሕሰኑል ኻሊቂን ምን አደረገ? በደም ስር አማካኝነት በእትብት ወደ ሰውነቱ እንዲገባ አደረገ። ስለዚህ ነው ሐይድ ስታይ ሴቷ ደም አይኖራትም ወደዛ ምግብነት የሚቀየር በመሆኑ የተነሳ ነው። እንደዚሁም የምታጠባ ሴትም በተመሳሳይ መልኩ። ይህ ነው ጥበብና ሚስጥሩ፣ አላህ ይህን ህፃን ልጅ ለመመገብ ነው። ስለዚህም ነው ከእርግዝና ምልክቶች አንዱ ሐይድ አለመመልከት የሆነው።